ቁርአንን ለመሐፈዝ ከሚረዱ ነጥቦች የመጀመሪያ የመጀመሪያው ምንድነው? ንያን ማስተካከል ነው። ቁርአንን ለመሐፈዝ ስንነሳ

ወይም በሁለት ዓመት አፈዛለሁ ተብሎ አይነየትም። ቁርአን እድሜ ልኬን እቀረዋለሁ፣ ቁርአን እድሜ ልኬን እታገለዋለሁ። አፈዛለሁ ብለን መነየትን ያችንን ማስተካከል አለብን። ወር መነየት የሚል ውስጡ ሊመጣበት ስለሚችል እድሜ ድረስ በራሴ የተፈቀደ ስለሆነ ሁሉም ይታገላል ይታገላል ይታገላል። አላህ ግን በመጨረሻው ያገራለታል። ምክንያቱም ረሱላህ ሰለላሁ ዐለይሂ ወሰለም አንድ ሰው የነየቱን ያገኛል። ስለሆነ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም፣ ስለዚህ ንያችንን ማስተካከል አለብን። በቀን መገደብ የለብንም። በስድስት ወር ሐፍዛለው ማለት ይቻላል፣ ግን ከስድስት ወር በኋላ አልቀረው የሚለውን ንያ ማስወገድ አለብን። እድሜ ልካችንን ቁርአንን ማንበብ አለብን። ወደ ተግባር ማምጣት አለብን። ስለዚህ ከህይወታችን ጋር አብረን ማቆራኘት አለብን ነው። ስለዚህ ንያችንን በዚህ መልኩ እናስተካክል ለማለት ነው። ስለዚህ አብዛኛው ሰዎች ቁርአን ለመሀፈዝ መርከዝ ይገባሉ። በሁለት አመት ሀፊዝ ይወጣሉ ይሉና ንያቸው ግን የተበላሸ ነው። ንያቸው ከሀፍዙ ከወጡ በኋላ ይሄንን ቁርአን ለማለመቅራት ነው የነየቱትና ከወጡ በኋላ ቁርአን ይጠፋባቸዋል። ስለዚህ ቁርአን በሁለት ወር፣ በስድስት ወር እንዲም በአመት አከተማለው ሒፍዝም ብለን እንየትና በውስጣችን ግን እድሜ ልክን በተግባር ይና መጣው አለ ሁሌ መቀራው አለ ብለን መነየት ይኖርብናል። ይሄ ቁርአን እንዲገራለን ዋነኛው የመጀመሪያው መፍትሄ ነው። ይህንን በተግባራችሁ ላይ አምጡት። ወሰላሙ አሌይኩም ወረህመቱላህ።